በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ነው በሉት። መዝሙረ ዳዊት ስልሳ አምስት ላይ የምናገኘው ነው። ይህንን ደግሞ ሊቁ ጣዕመ ልሳን ቅዱስ ያሬድ መስተጋብ በሚባል ዜማው ያመጣዋል ማለት ነው። እግዚአብሔርን ስራህ ግርም ነው በሉት። እግዚአብሔር ስለ ስራው ግሩም ይባላል። እግዚአብሔር ወዘያስተሪ እግዚአብሔር የታወቅ በፍጥረቱ የማይታይ እግዚአብሔር በፍጥረቱ ተገልጦ ስራው ግሩም ይባላል። እግዚአብሔር ስራው ግሩም ይባላል። ፍጥረታትን ስናይ ሁሉ እግዚአብሔርን እናደንቃለን። በሰማይ ያሉ ፍጥረታትን ሁሉ ስናይ፣ በምድር ያለውን አንዴ በተሰራለት ስርዓት መሰረት ሲንቀሳቀስ ሳያቋርጥ፣ ሁልጊዜ ስርዓቱን ጠብቆ፣ ወረፋውን ጠብቆ፣ ሳይጋጭ ስርዓት ሳያፋልስ ፍጥረት ሁሉ ሲኖር፣ እግዚአብሔር ወይ ስራ ግሩም ነው እንላለን። ፍጥረት ሁሉ መፈጠራቸው ስለ ሁለት ነገር ነው የመጀመሪያው ለአንክሮ ለተዘክሮ ሁለተኛው ለምግበ ስጋ ለምግበ ነፍስ ፍጥረታት በሙሉ ይሄ ነው ዓላማቸው ሌላ ዓላማ የለም አንክሮ ተዘክሮ ማለት እግዚአብሔር መኖሩን ለማሰብ እንደገና የእግዚአብሔር ስራ ለማድነቅ የመጀመሪያው ይሄ ነው ሁለተኛው ደግሞ ለነፍስና ለስጋ ምግብ የሆኑ ዘንድ ነው ፍጥረታት የተፈጠሩት። ሌሎች ፍጥረታት ማለት ነው፣ ከሰውና ከመላእክት ውጭ ያሉት። ስለዚህ እግዚአብሔር ግሩም ነው በስራው። እግዚአብሔር ግሩም አምላክ ነው፣ በይበልጥ ደግሞ በስራው ግሩም እንላለን። ግሩም እንላለን። ይሄንን ይሄንን ብሎ አንዱን አንስቶ አንዱን መተው የሚቻልበት እንትን የለም። እግዚአብሔር ፍጥረት ሁሉ የሚያስገርም ነው። የእግዚአብሔር ፍጥረት ተቆጥሮም የሚያልቅ አይደለም። በነገራችን ያው በወገን በየወገኑ እያደረጉ ሲቆጥሩት ሀያ ሁለት ፍጥረት እግዚአብሔር ፈጥሯል። የእግዚአብሔር ስራው ግሩም ነው። ይህንን ያነሳንበት ምክንያት ዛሬ ሰኔ አስራ ሰባት ገሪማ የሚባለው የሚባሉ አባታችን ደግሞ መታሰቢያቸው ነው። እኒህ ጻድቅ አባታችን ግሩም የሚሰኝ ገበሬ ተአምራትን ያደረጉ አባት ናቸው። አባ ጰንጤሌዎን ከተሳቱ ቅዱሳን መካከል ወደ ገዳማዊ ሕይወት እንዲቀላቀሉ እግዚአብሔርን ብቻ በማምለክ እንዲጸኑ ምክንያት ሆነዋቸው፣ ገዳም ገብተው እግዚአብሔርን በማገልገል ጸንተዋል። አመክሮ አድርገውላቸው ቆይተውም ደግሞ አመንኩሰዋቸው እግዚአብሔርን ሲያገለግሉ ኖረዋል። አባ ገሪማ ከዕለታት አንድ ቀን መቅኑን ተቀብለው ነገር ግን ምግቡን ሳይመገቡ ቅዳሴ ሊታጎል ሲል ቅዳሴ ሲገቡ መነጎሳ ሳይተዋቸው አባ ይስሐቅ ይባሉ ነበር የቀደመ ስማቸው። በልተው ቀደሱ ብለው ሲያሟቸው አባ ጰንጠሌዎን ሰምተው አስጠሯቸውና፣ ልጄ ይስሐቅ ልመረምርህ ነው፣ ያጠፋው ጥፋት አለ። ስለዚህ ሌሎቹ ራቅ ይበሉ ብለው ሲናገሩ አባ ይስሐቅ ደግሞ ሰዎች ብቻ ሳይሆን ሌሎችም ይራቁ፣ ሌሎችም ይሸሹ ብለው ቢናገሩ እጽዋቱ ሁሉ ግዑዛን ፍጥረታት ሁሉ ከነሱ ሸሹ። በዚህ ጊዜ ገረምከኒ ገረምከኒ ወልድየ፣ ልጄ ገረምከ ገረምከ ብለው በዚያው ገሪማ ተብለዋል ማለት ነው። አባታችን ሌላ ግሩም ያሰኛቸው አባ ገሪማ ነጋ ይዘር ወሰርከ ያአርር ጠዋት ዘርተው ከሰዓት በኋላ ለምግብ ያደርሱ ነበር። ታጭዶ ተወቅቶ ለምግብ ይደርስ ነበር፣ ለመሳይት ይደርስ ነበር። አትክልትም ቢሆን ጠዋት የተተከለው ወይን ከሰዓት በኋላ ይደርስ ነበር፣ ፍሬው ይበላ ነበር። ይሄ ሁሉ ጸጋ የተሰጣቸው አባታችን ናቸው። እንግዲህ ቅዱሳን ከእግዚአብሔርና ከሰዎች መካከል ሆነው ድልድይ በመሆን የሰው ልጆችን እንዲማሩ በማድረግ ነፍሳቸው ይቅርታ እንድታገኝ በመበርታትም ጭምር ግሩማን ናቸው። ራሳቸውን አሳልፈው ይሰጣሉ። በእውነት አባለት ሕጹን የምንላቸው አባት እስኪ ሞቱ ድረስ ለአንዲት ነፍስ ለምነዋል። እስኪ ሞቱ ድረስ ተደጋጋሚ፣ እስኪ ሞቱ ድረስ። ይሄ ግሩም ያሰኛቸዋል። በእውነት እግዚአብሔር ግሩም ነው። ቅዱሳኑ ደግሞ ግሩማን ይባላሉ። እግዚአብሔር አምላክ ነው። ቅዱሳኑ የጸጋ አማልክት ናቸው። እግዚአብሔር ጌታ ነው። የጸጋ ጌቶቻችን ናቸው። ቅዱሳኑ የጸጋ አማልክት የጸጋ ጌቶች እንላቸዋለን። በእውነት ሰው በስጋ እንኳን ጌታ፣ ተገዢ ወይም አገልጋይ እየተባለ ይከፈላል። ጌታ አለው ተገዢ አለ። ወይም ባሪያ ምን እንበለው፣ አገልጋይ ምን እንበለው? ቅዱሳን በንጽህናቸው በቅድስናቸው እግዚአብሔር ጌቶች አድርጎ ሾማቸዋል። በተለይ በነብስ በተለይ በነብስ ቅድስት ኦርቶዶክሳዊት ቤተክርስቲያን የምታስተምረው አስተምሮ አምላክነት የባህሪና የጸጋ ብላ ለይታ ነው ለቅዱሳኑ ቀጥታ ልመና ለምነን ይደረግልናል። ኃይሉን ጸጋውን ሰጥቷቸዋል ሁሉ እንዲያደርጉ። ግሩም የሆነ እግዚአብሔር ግሩማን የሆኑ ቅዱሳን ስላሉት በቀጥታ ቅዱስ ጊዮርጊስን ለምነን ይደረግልናል። ቅዱስ አባ ገሪማ ብለን ለምነን ይደረግልናል። ድንግል ማርያምን ለምነን ከሁሉም ቅዱሳን በላይ የሆነች እናቱን ቅድስት ድንግል ማርያምን ለምነን ይደረግልናል። እግዚአብሔርን ለምነን እንደሚደረግልን ሁሉ ማለት ነው። ልዩነቱ ምንድን ነው? ቅዱሳኑን ፈጥራችሁናል ሆናል አምላኮቻችን ናችሁ አላልናቸውም። እግዚአብሔር ግን የባህሪ አምላክ ነው፣ ፈጣሪያችን ነው። ቅዱሳኑን በጸጋ አማልክት አድርጎ ደግሞ ሰጥቶናል። ስለ አምላክነቱ እማይሰስት ጌታ እማያመልኩትን እንጂ በጸጋ በአምልኮ በቅድስና በንጽህና የበረቱትን የተጉትን የጸጋ አማልክትነትን የጸጋ ጌትነትን የሚሰጥ እግዚአብሔር መይሰስት ጌታ አምላክ የጸጋ መልክ ተደርጎ ሰጥቶናል በዚህ ግሩማን እላቸዋለን ግሩማን ይባላሉ በእውነት እስኪ የእኛን ግሩምነት እንየው እስኪ እኛ በምን ይሆን ግሩማን የተባል ነው እስኪ አስቡት በዚህ ዘመን ፍጹም ተደርጎ የማያውቅ ሰው ያልተለማመደው ባህል ወግ የተላለፈ ያልቆየ በታሪክ ያልተሰነደ አዲስ ኃጢአት በመስራት ግሩማነን። በእውነት በዚህ ዘመን በጭካኔ ግሩማነን። በእውነት ዛሬ የሰው ልጅ በገዛ ሀገሩ በዚች ምድር ሰላም አጥቶ በሰላም ወጥቶ መግባት ተስኖታል። ከመንገድ ተዘርፎ ይታገታል፣ ይገደላል፣ መከራ ይጸናበታል። በጣም የሚገርመው ደግሞ እንደ አባ ቅዱስ ገሪማ አይነት ቅዱሳን ለዓለሙ የሚጸልዩ ንብረታቸው ገዳም የሆነ ምግባቸው ጾም፣ ጸሎት፣ ስግደት የሆኑ ከሰው ያልደረሱ ለሰው ቢጠቅሙ እንጂ ሰውንም አይጎዱ፣ በምንም መልኩ ያልተጋፉን፣ ይሄ የኔ ነው፣ ይሄ የኔ ነው አላሉን። ራሳቸውን ችለው ከእግዚአብሔር ጋር የሚኖሩ ቅዱሳን እንዴት ይገድላሉ? እንዴት መከራ ይቀበላሉ? ገዳም እየገባ እንዴት ከእግዚአብሔር የሚያገናኙን ቅዱሳን የሚገድል ትውልድ ይፈጠራል? አሰባችሁት? የትውልዱን ርጉምነት። በርጉምነት ግሩማን የተባልን በሆነት በርጉምነት በተቃራኒ የሆነ ውድድር ላይ የታችሁ ከሆነ ለምሳሌ የድምፅ ውድድር ሲያደርጉ፣ እሱን ላነሳው ፈልጌ አደለም፣ ምሳሌ ነው። አይዶል ላይ ሲወዳደሩ በተቃራኒው ሰምታችኋል። በአስቀያሚው ተብሎ የሚሸለማል። በአስቀያሚው በማስቀየም አንደኛ በመሆን ማለት ነው። የእኛ ግሩምነቱ እሱ ነው። ለእግዚአብሔርም ለሰውም አስቀያሚዎች በመሆን በተቃራኒው ግሩማን ሆን ፍጥረት ብንኖር በዚህ ዘመን ያለን ፍጥረታት ነን። በእውነት የሰው ልጆች ነን። የሚፈራ የሰው ልጅ አራዊት አይፈራም፣ ሌሎች ፍጥረታት አይፈሩም። ስጋት የሆነ የሰው ልጅ ለሰው ስጋቱ ሰው በቃ። ድሮ የሰው ድምጽ ሲሰማ አረ ሰፈር ደርሻለሁ ከሰው ደርሻለሁ ይል ነበር። ሰው በበረሃ በመንገድ ሲሄድ ሰው ሰው አግኝቻለሁ እንግዲህ ብሎ ይረጋጋ ነበር። ከፍርሃቱ ይድን እንትን ይል ነበር። ይጽናና ነበር የሰው ልጅ ዛሬ የሰው ድምፅ ሲሰማ የሚደነግጥበት ሆኗል ማለት ነው በተቃራኒ ምን ያደርገኝ ይሆን በቃ ምድሪቱን እጅግ አስጨነቅናት ከእግዚአብሔር ህግ በመውጣት እሱም ግሩማን ሆን የእግዚአብሔር ወገኖች በእውነት ግሩሙ እግዚአብሔር ግሩማን የሆኑ ቅዱሳኑ በኖሩባት ዓለምን ባስተማሩባት በዚያች ጎዳና መኖር ተሳነን። እንዲያው ግሩም መሆን እንደ ቅዱሳኑ ለሰው መትረፉ ግሩም መባሉ ይቅርና እንዲያው ሕሊና የሚባል የተስተካከለ ሕሊና ሚዛናዊ የሚባል ትንሽ መራራት የሚባለው ነገር የጠፋ በእውነት የጠፋ ሰው በሰው እንዴት እንዲህ ሆነ? አዲስ ድንቃ ድንቅ የሚመዘገበ ኃጢአት በአዲስ በአዲስ ሆኖ የማያውቅ ነው የምንሰማው በየጊዜው ጊዜው እና በሆነ እግዚአብሔር እንዲታረቀን እግዚአብሔር ፈቃድ የሆነ ወገኖች። ግሩም የተባሉ ቅዱሳኑ የቅዱስ አባ ገሪማ በረከታቸው ይደርብን። እግዚአብሔር ግሩም ነው፣ ስራው ግሩም ነው በሉት እግዚአብሔርን። እግዚአብሔር ግሩም ነው የሚባለው ደግሞ በቅዱሳኑም ጭምር ነው። እግዚአብሔር ግሩም የሚባለው እግዚአብሔር የባህሪ አምላክ ሆኖ የጸጋ አማልክት ቅዱሳኑን እያየን በእነሱ ስራ በእነሱ ገቢረ ተአምራት ነው ወይ ግሩም የምንለው ወይ እግዚአብሔር ይህንን ፍጥረት ይህንን ቅዱስ አድርገህ የሰጠህን ይህንን አማላጅ አድርገህ የሰጠህን እግዚአብሔር ግሩም ነው ስራህ ብለን የምንደነቅባቸው ቅዱሳኑ ናቸው። በእውነት እና እንዲያው ከዚህ በተቃራኒው ከቆምንበት የአስቀያሚነት ግሩም ግሩምነት ግሩማን አስቀያሚዎች ከመባል ወጠን እንዲያው ለራሳችንን ነፍሳችንን ከእግዚአብሔር እንድናስታርቅ እግዚአብሔር ለሁሉም ማስተዋሉን እንዲሰጠን፣ ወደ ቀልባችን፣ ወደ ልቦናችን፣ ወደ ማንነታችን ወደ ሰውነታችን እንዲመልሰን ፈቃዱ ይሁን። በእውነት ምን እንላለን? ተቃራኒ እኮ የሆነብን ነው። በተለይ በቅዱስ ኦርቶዶክሳዊ ቤተክርስቲያን ያለፉ ቅዱሳን ገላቸው፣ ታምራቸው ግሩማን የሚያሰኛቸው ነገር እንደ ሰማይ ከፍ ያለ ልዑል ሲሆን የኛው ደግሞ እንደ መትሕተ ታሕቲት የወረደ ፍጹም የኃጢአትን አበጋዝ የዚህን ዓለም ገዥ የሚያስመስል ወደ እሱ የዲያብሎስ ልጆች የሚያስመስለን ስራ ምን እሰራበት ዘመን ሆኗል። የሰው ልጆች በጥቅሉ ማለታችን ነው እንዲህ ስንል የሚመለከታቸውን ለማንሳት ያህል የክፋትን ጥግ ለማንሳት ያህል እንጂ ሁላችንም በዛ ደረጃ ነን ለማለት አይደለም ወገኖች። ነገር ግን የሰው ልጅ እንዲህ እስከ ጨከነ ድረስ ዞሮ ዞሮ የሰው ስህተቱ፣ የሰው ጭካኔው፣ የሰው በአስቀያሚነት ግሩም መሆኑ ሰው ስለሆንን ስለሚገርመን፣ በዚህም ደግሞ ስለ ሰው እንድንለምን እንደ ቅዱሳኑ ይብዛ ሚነስም ሰው ከእግዚአብሔር እንዲታረቅ ስራ እንድንሰራ ነው። ይህን ያነሳ ነው፣ የበረታ ነው። በጸሎት ንበርታ። ሌሎቹን እናስብ፣ ያልበረቱትን ወደ ቅልባቸው ያልተመለሱትን በጥፋት ጎደና ያሉትን እግዚአብሔር እንዲመልስልን ብቻ ነው። ሁሉ ንበርታ፣ ስንጸልይ ለሁሉም እንጸልይ።